አሰላሙ አሌይኩም ረህማቱላሂ ወበረካቱ ውዶቼ፣ እንዴት ናቸው? ደህና ናቸው? የሰላም ናቸውን? እኔ ደህና ነኝ አልሐምዱሊላሂ። ብዙ ጊዜ በቪዲዮ መጥቼም አላቅም፣ እንደዚህም በጣም ያስገረመኝ ነገር እንዳሁኑ በጣም ትልቅ ነገር ይዤ መጥቼም አላቅም እና ዛሬ በቃ ለነግራችሁ የፈለኩት ነገር አለኝ። እናንተም ሰብስክራይብ አድርጉ፣ ላይክ አድርጉም የሚያጠነካክሩኝ የምትፈልጉትን ነገር ጠይቀኝ። እንሻላ ከዚህ በኋላ ዝግጁ ነኝ፣ በቃል ልሰራ ተዘጋጅቻለሁኝ። እንሻላ ለእናንተ የቻልኩትን ያወቅኩትን ነገር አሳውቃችኋለሁ ብዬ ተስፋ አደርጋለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ትልቅ ቁም ነገር አለ። እሱ ምንድን ነው? ይህ ልነግራችሁ ያስብኩት ቁም ነገር የቤት እቃ ነው ውዶች የቤት እቃ ለሴት ልጅ በጣም አስፈላጊ ና ዳሩሪ ነገር ነው። ሁላችንም የምናውቀው ነገር ነው። ግን ምንድነው ነው ልዩነቱ? አሁን ላይ በተለይ አረባ ግን ለምንኖረው እህቶች አብዛኛው ሰው ለእናንተ ልጆች ብራችሁን አታባክኑ፣ ሀገር እኮ አለ ምናምን ምናምን የሚሉን ሰዎች በዝተዋል ና በቅርብ ጊዜ ኢትዮጵያ ላይ ሄጄ ያየሁት እና ያስተዋልኩትን ነገር ለእናንተ ማስተዋስ ስለፈለኩኝ ነው ወደ እናንተ የመጣሁት ማለት ነው። እና ምንድነው እሱ ሀገራችን ሁሉም እቃ አለ ትክክል ነው። ግን ምንድነው ልዩነቱ? በትንሽ እቃ ብዙ ብር ነው የምናወጣው። በትንሽ እቃ እዚ ሀገር ላይ ለምሳሌ አቡ ሀምሳ የምናገኛትን ነገር እዛ ግን በሺ ብር ነው የምንገዛት። እና እንዲህ ስለሆነ አይ ምንዛሬውም እኮ ያውኑ ምናምን ልትሉ ትችላላችሁ፣ ግን በፍጹም አይደለም ምንድን ነው ልዩነቱ? አንደኛ ኦርጅናል ብለው የሚሸጡልን ከዚህ ጋር እኛ የማይረባ ነው ኦሪጂና ያለውን ነገር ነው። ግን የሳዑድ አረቢያ የሚሆን የዱባይ ምን ከውጭ የገቡ እቃዎች አብዛኞቹ አይበላሽም፣ ውዶች በጭራሽ አይበላሽም። እኔ ራሴ ስለጀረኩት ነው ምነግራችሁ። አብዛኛው እቃ አይበላሽም። እና ከኢትዮጵያ ውስጥ ወይም ከሀገራችን ንቃይ የናኩት ሳይሆን ግን ከዛ የተሻለ ውጭ ላይ የምንገዛቸው እቃዎች ወይም ያለንበት ቦታ ላይ እኛ በውጭ ዓለም የምንገዛቸው እቃዎች በጣም የተሻሉ ናቸው እና ይህን ነገር ሁላችንም አስተውለን እቃዎቻችንን በጥራት የምንፈልጋቸውን ነገሮች በጥራት ከውጭ እንድናስገባ ነው አንደኛው መልክቴ ሁለተኛ መልእክቴ ሴት ልጅ ሴት ልጅ በጣም በጣም አስፈላጊ ነገር የቤት እቃ ነው ለሴት ልጅ ማለት ነው እና አረብ ሀገር ላይ ለፍተን ደክመን ብዙ መስዋዕትነት ከፍለን ግን ቤታችንን አስውበን አምሮ አምሮ እኛም ተደስተን ሌላም ቤተሰብ በጎናችን አስደስተን ነው መኖር ያለብን ውዶች። እንሻላላህ ለሀገራችን ካበቃን ማለት ነው። ስለዚህ እኔ ልመክራችሁ የፈለግኩት ዋነኛው ነጥብ ምንድን ነው? እናንተ በወጣችሁ ቁጥር አሁን እዚ ሀገር ላይ ለምሳሌ ዲስካውንት አለ። አንዳንድ አመት በጣም ዲስካውንት የሚወርድበት ጊዜ አለ። ለምሳሌ ይህ አመት በጣም የዲስካውንት አመት ነው እና በጣም ዲስካውንት አለ። ከበዓል በኋላ በተለይ ከረመዳ በኋላ ከሀጅ በኋላ በጣም ዲስካውንት አለ። ስለዚህ ዲስካውንትን እየጠበቃችሁ የቻላችሁትን ከደመወዛችሁ ላይ መቶ ወር ያላስቀረታችሁ የቻላችሁትን ነገር ብትገዙ ብታስቀምጡ ከምትወዱት ሰው ጋር ከምታምኑት ከራሳችሁ፣ ከእናት፣ ከአባት፣ ከህቶ ወንድም ቤተሰቦቻችሁ ጋር እቃውን እየገዛችሁ እየላካችሁ ብታስቀምጡ ወሳኝ ነው አስባለሁ ይሄ የኔ እይታ ነው። ምክንያቱም ሴት ልጅ የግድ ቤቷን አስውባ ጥሩ ነገር ላይ ነው የኖር ነው። አይናችን ጥሩ ነገር አይቷል። ስለዚህ እኛ ያየነው ሙሉ ማሳካት ባንችል እንኳን የተሻለ ነገር ካየ ነው በቃ ካየ ነው ግማሽ እንኳን ማስተካከል አለብን ማድረግ አለብን ብዬ አምናለሁ። ምክንያቱም ለኑ ነፍሳችን እናስደስተን እኛም ተደስተን ከጎናችን ያለን ሰው አስደስተን እንኖራለን ማለት ነው ውዶች። ስለዚህ ሁላችሁም ማወቅ ያለባችሁ ነገር እውነት ለመናገር እንጃ፣ ከባድ መስሎ አይታየኝም። ምክንያቱም ከባድ የሚሆንብን አንድ ጊዜ ብር ሰብስቦ ዕቃ መሙላት ነው እንጂ እንደዚህ በወር አንድ ጊዜ ስንወጣ የሆነ ነገር መግዛት፣ በዓመት አንድ ጊዜ ስንወጣ የሆኑ ነገሮች ከጓደኛ ጋር እየዞርን መግዛት ለእኛ እንደ ኤንጆይ እንደማድረግ ሊሆንልን ይችላል። ደስተኛ ሆነን ነው የምናደርገው ያን ነገር እና እንደ አይነት ነገሮችን ብናደርግ ህይወት ይቀልልናል። እኛ በቃ ኑሯችን ይስተካከላል። ስንገባም ነገሮችን እናስተካክላለን። ብዙ ሳንቲም የማውጣት እድል አይኖረንም ማለት ነው። እዛ ስንገባ ይሄ የለኝም ይሄ የለኝም አንከፋም ማለት ነው። ቶሎ ለስደትም አንዳረግም። የራሳችን አይናችን ሙሉ ከሆነ ለስደት አንዳረግም። ጓደኞቼ አሁን ይገባሉ፣ ከዛ ተመልሰው ደግሞ ሱዑድ የነበሩት ዱባይ ለመሄድ አስባሉ፣ ዱባይ የነበሩ ኩዌት ለመሄድ አስባሉ፣ ኩዌት የነበሩ ኳተር ለመሄድ አስባሉ። ያ ሁሉ ምንድን ነው? አብዛኞቻችን ብራችን ለቤተሰብ እንልክና እቃ እንሞላም፣ ቤት አይኖረንም፣ የተለያየ ነገር በቀንድ አይነት ነገር ነው የሚፈጠርብን። እባካችሁ ከእንደዚህ አይነት ነገር ራሳችሁን ጠብቁ፣ ራሳችሁን ጠብቁ። የቻላችሁትን ያክል የቤት እቃ ለመሙላት ሞክሩ። የቻላችሁትን ያክል የራሳችሁንን ነገር ለመመስረት ሞክሩ። በቃ ሁሉም ነገር በሰብር ነው። ሰብር እያደረጋችሁ በምታደርጉት ነገር ላይ ሰብር አድርጉ። ሰብር እያደረጋችሁ ጥሩ ነገር ለማድረግ ሞክሩ። ከአላህ ጋር ትልቅ ግንኙነት ይኑራችሁ፣ እንደ አድርጉ

የራሳችን ጠባቂ ራሳችንን ቤተሰቦቻችን፣ አንጉዳኛ። በተጎዳን ቁጥር ቤተሰቦቻችን ያለቅሳሉ፣ ቤተሰቦቻችን ይሰበራሉ። አንሰበር፣ አንስበራቸው። ውዶቼ በጣም ነው የምወዳችሁ፣ አከብራችኋለሁ። አበዛውባችሁ። ሰብስክራይብ አድርጉኝ፣ ላይክ አድርጎ አጠነካክሩኝ። የምትፈልጉትን ነገር ጠይቁኝ። ቅናሽ ያለበትንም ከፈለጋችሁ መራችኋለሁ፣ ቪዲዮ ምሰራላችኋለሁ። እኔ የቻልኩትን ነገር አሳውቃችኋለሁ ማለት ነው። አብዛኛው አሁን ያሳየኋችሁ ነገሮች የቤት እቃዎች፣ ድስት፣ ምናም ምናምን ነው ማለት። ቦታም ማይይዙ ለእኛም ከባድ አልሆኑ፣ ኬሎም የሌላቸው ቀረጽም የማይገቡ ነገሮች ነው እዚጋ የለቀኩላችሁ። አሁንም ሌላም ሁሉም ከባባድ እቃ የምንለው ራሱ ቀላል እንደሆነ እንዴት ቀላል እንደሆነ አሳያችኋለሁ ማለት ነው። ኮሜንት ላይ ያስቀምጡልኝ። በምልክ ማስገባት እንዳለብን ቪዲዮ ሰራላችኋለሁ። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ